በሌላ መንገድ ደግሞ አላህ አዘ ወጀል ነኚህን ውድ የሆኑ ቀናቶች መልካም ስራዎች የሚነባበርባቸው ሰይጣን የታሰረባቸው ወንጀሎች ያነሱባቸው መልካሞች የበረከቱባቸው ቀናቶች ማለፋቸው ደግሞ አማኞች ያዝናሉ። ስሜታቸው በጣም ላቅ ያለ ይሆናል። ይሰናበታሉ። ሲሰናበቱ የተለያየ ስሜትና የተለያየ ቀልባቸውን የሚነካ የተለያየ ስሜቶች ያለባቸው ሲሆን ረመዳን ይሰናበታሉ። ቢሆንም ደግሞ ወሳኝ የሆኑ ቀላይና እና ወሳኝ የሆነ የሆኑ ሰዓቶች ላይ እንገኛለን። አሁን የመጨረሻዎች የመጨረሻዎች ናቸው። የማንኛውም ነገር የማንኛውም ስራ የማንኛውም ስራ ትክክለኛነቱ የሚለካውና ሽልማት የሚያሰጠው የመጨረሻው ሲያምር ነው። መጠናቀቂያውና መቋጫው የተሳካና የሰመረ ከሆነ አላሁ ዐዘ ወጀል ያንሰቦ ፎቆታል። እድለኛ ነው ሽልማቱም ይገባዋል። አላህ ባሮችን ከሰዓት ነፃ ሊያወጣቸው ሽልማት ሊሰጣቸው የጀነት ሊሆኑ ሊታደሉ የመጨረሻው ሰዓት ላይ ይገኛሉ። ሽልማታቸው የሚሰጥበት የተወሰኑ ደቂቃዎችና ትንሽ ቀናቶች፣ አንድ ሁለት ቀናቶች ቀርተዋል። ሰለፎች፣ ሰሓቦችና ከዛም በኋላ ያሉ ታላላቅ ሰዎችና ደጋጎች መልካም ስራ ለመስራት ልዩ ትኩረት ይሰጣሉ። ሥራቸውን ለማሳመር የተለያዩ ትኩረቶችን ይሰጣሉ ይጠናከራሉ ኢባዳ ያረጋሉ እንደዚህ አይነት ወሳኝ የሆኑ ምናሰባዎች አያም ሰሚና ውድ የሆኑ ቀናቶች ለሊቶች ሲመጡ በቀላል ነገር በዋዛ ነገር እንዳያልፉ ባልሆኑ ነገሮች እንዳያልፉ ይጠቀሟቸው ነበር በአግባቡ ይጠቀሟቸው ነበር ይሰሩባቸው ነበር ከሰሩ በኋላ ደግሞ ወሳኝ ነገር አለ ጹመናል አልহামዱሊላህ አላህ ይወፈቃቸው ቁመዋል ሌሊቶችን ይህያ አርገዋል አብዛኛውን ሌሊቶች ቁርአን በመቅራት በመዝከር ዒባዳ በማድረግ ሶደቃ በማድረግ አላህ አዘ ወጀል ጋር በመማፀን ጌታቸውን በመለመን ጌታቸውን በመጠየቅ ወንጀላቸውን እንዲማረላቸው ወደ አላህ አዘወጀል እጃቸውን አንስተው በመለመን አሳልፈናል። አሁን ደግሞ እስካሁን የሠራናቸውን ስራችንን አላህ አዘ ወጀል እንዲቀበለን የምንማፀንበት ወሳኝ ሰዓት ላይ እንገኛለን። የቀሩትን የቀሩትን በአግባቡ በመጠቀም በአግባቡ በመስራት በአግባቡ መጨረሻውን በማሳመር እየሰራና እየጠነከር እስካሁን የሰራናቸውን ደግሞ እንደግሞ አላ ዘ ወጀል እንዲቀበለን በጣም ልዩ በትኩረት የምንሰራባቸው ሰዓትና ቀናቶች ላይ እንገኛለን። ዓልይ ብን አቢ ጣሊብ ረ ላሁ አንሁምን ይላሉ፣ ሰዎች ወይ ከመስራታቸው በበለጠ ይልቅ አላ ዘ ወጀል ስራችሁን በመቀበሉ ላይ ልዩ ትኩረት ልታደረጉ ይገባል፣ ይላሉ። መስራት ብቻ አደለም

እወዳ አለሁ ያ ለይተ ሽዕሪ መን ልመቅቡሉ ፈኑሀንየህ ወያ ለይተ ሽዕሪ መን ልመርዱዱ ፈኑዐዝየ። አላህ አልተቀበላቸው ሰዎች ደግሞ እነማን እንደሆኑ ባወቅኩና እንደው ባጽናና ነው። አያንተ ሰው እንግዲህ ተጠናክር፣ ከዚህ በኋላ ባለው እስካሁን ባለው ስራህ አላህ አልተቀበለህም፣ ምንም ማድረግ አይቻልም። አላህ አዘ ወጀል ስላልተቀበለህ ወደፊት ደግሞ በልዩ ሁኔታ አላህ እንዲቀበለህ ስራ እያል ልናበረታታው ያኛውን ደግሞ እንኳን ደስ አለህ እንኳን ደስ አለህ አላህ አዘ ወጀል ስራህን ተቀብሎሃል፣ ብለን ልናበስረው ዘንድ ምን ነው አላህ ባሳወቀኝ፣ ይሉ ነበር። ቀቡሉ ልዓመል ስራን አላህ ዘንዳ፣ ስራችን አላህ ዘንዳ ተቀባይነት ያለው መሆኑ በጣም ወሳኝና አስፈላጊ ነው። ለዚህ ደግሞ የእኛ ትኩረትና ጥረት ይጠይቃል። የእኛ ጥረት ምንድነው? ነው አላህን መለመን ነው። አሁንም አላህ ዘ ወጀል ለእኛ አላህን እናመሰግናለን። እድሉን ሰጥቶናል። እስካሁን ጡመናል፣ ቁመናል። አሳምረን ከሆነ አላህን እያመሰገን፣ ያ ረቢ ስራዬን ተቀበለኝ ከአሁን በኋላ ደግሞ መልካም ስራዬን ለመቀጠልና ለማስቀጠል ግጠመኝ፣ ወደ ኋላ እንዳልል። ከረመዳን በኋላ የምንመለስ ከሆነ፣ ጀማ የምንተው ከሆነ፣ ቁርአኑ የማንከፍተው ከሆነ፣ ሰደቃ ምንም አይነት ዙረን የማናይ ከሆነ፣ ይሄ በጣም አስፈሪና አስቸጋሪ ነው። ረመዳን በአላህና በእኛ መካከል ያለውን ነገር ለማጠናከር የምንጠቀመው መድረሳ እንጂ ረመዳን ላይ ብቻ ተገዝተን ከረመዳን በኋላ እንደፈነግል የምንሆንበት አሁን ወንጀሎችን ትተን ሙዚቃዎችን አንሰማም ሙሓረማቶችን ርቀናል፣ አልሐምዱሊላህ። ከረመዳን በኋላ ግን ከዒዱ ቀን በኋላ መልሰን እዛው ምንገባ ከሆነ ይህ ደግሞ በጣም አስፈሪና ረመዳን ላይ ያለው ስራችን ምናልባትም አላህ ዘንድ እንዳልተቀበለን አመልካች ስለሆነ እነኚህ ነገሮችን ጥንቃቄ ማድረግ ያስፈልጋል። እንግዲህም እንዲህ አይነት ቀናቶችን በመልካም ነገር መጨረስና መቀምቀም ያስፈልጋል። እዚህ ወር መጨረሻ ላይ ከምናደርጋቸው መልካም ነገሮች መካከል ተክቢር እናደርጋለን። የረመዳን መጨረሻው ቀን ፀሐይ ከገባ ጀምሮ

የተለያዩ ነገሮች አድርገን ሊሆን ይችላል። ጾማችንን የሚያጓድሉ ነገሮች ተናግረን ሊሆን ይችላል። የማይጠቅሙ ነገሮች አውርተን ሊሆን ይችላል። የማይጠቅሙ ነገሮች ሳምተን ሊሆን ይችላል። እነኚህ ሁሉ ጾማችንን ያጓድላሉ። ጾሙ ጎደሎ ይሆናል። ስለዚህ ይህን ጎደለውን ለማሟላት የጎደለውን ነገር ለመጠገል ለማስተካከል አላህ ዐዘ ወጀል፣ ነቢዩ ሰለላሁ ዐለይሂ ወሰለም ሰደቀተል ፊጥር ብታረጉ ጾማችሁ ላይ ያለውን ጎደሎ የሚያሟላና የሚያስተካክል ነው ይላሉ። ስለዚህ ሰደቀተል ፊጥርን ሰላት ከመውጣታችን በፊት ቀድመን በመስጠት ጾማችን ላይ ያሉ ጎደሎዎች እንዲስተካከሉ ማድረግ ያስፈልጋል። እንዲሁም ደግሞ ድሆችን እንመግባለን። ወጡዕማ ሊልመሳኪን ድሆችን ደግሞ የንዛ ቀን ሌላው ሰው እንደተደስተው ሁሉ እነሱም በመጠኑም ቢሆን ተደስተው እንዲውሉ በማድረግ ወንድሞቻችን እናስደስታለን። እኛ ጋር እንዲሻረኩና እንዲጋሩ በመልካም ነገር በደስታ እናደረጋለን። እንዲህ አይነት ጥቅሞች አሉ። ሰደቀተል ፊጥር ማውጣት ያለብን ማንኛውም ሰው አላህ ዐዘ ወጀል እስካሁን ጾሞ ዒድ ላይ ያደረሰው ሰው ሁሉ ሰደቀተል ፊጥር ማውጣት ይኖርበታል። ሰደቀተል ፊጥር የምናወጣው ደግሞ አጠቃላይ ቤታችን ላለው ሰው ሁሉ ነው። ለልጆቻችን፣ እኛ ስር ላሉ፣ በእኛ እንክብካቤ ስር ላሉ እኛ የምንቀልባቸው ረመዳንም ከዛ ውጭም በኛ ላይ መቀለብ ይወጀበብን ሰዎች ካሉ ለነሱ ሁሉ ሰውየው ማውጣት ይኖርበታል፣ ይወጅብበታል ከማ ቃል አብዱላህ ብን ዓባስ ፈረዷ

እያንዳንዱ ሰው ለሱም እሱ ስር ላሉ ሰዎች አጠቃላይ ለልጆች ሕፃናቶችም አጠቃላይ ለቤተሰቦቹ በመስጠት ይህን አላህ ዐዘ ወጀል ለወሩ መጨረሻ ላይ ለወሩ ኺታምና መጨረሻ መልካም ነገር የምንጨርስበት ስላደረገልን መጠቀም ይኖርብናል። ይህን ተሳሁል ማድረግ ወይም ደግሞ መዘናጋት አያስፈልግም። የሚሰጠው ደግሞ ሰላት አልዒድ ከመሰገዱ በፊት መሆኑን መዘንጋት የለብንም። መስጠት ያለብን በአካባቢው ላይ ሰዎች በአብዛኛው ጊዜ ምግብ ከሚያደርጉት ከሚመገቡት መሆን አለበት። እንደ አጠቃላይ የምንሰጠው ምግብ ነው፣ ምግብ መሆን አለበት። ጅምሁሩል ዑለማ ምግብ ነው መስጠት ያለበት የሚል አቋም ይዘዋል። ስለዚህ ምግብ ነው የምንሰጠው። ምግብ ሲሆን ደግሞ በአብዛኛው ሰዎች አካባቢ ላይ ከሚመገቡት አይነት ምግብ መስጠት ይቻላል። መሰጠት እንደዚህ ያለበትም ይህ ነው። በነሱ የመጣው እነኛ አራት ነገሮች ቢሆኑም ሌሎችንም በማድረግ ምግብ ላይ የሚውሉ ነገሮችን መስጠትና ይህን ነገር በማድረግ ጾማችን በመልካም ነገር አላህ አዘወጀል ዘንድ የተሟላና ለእኛ መስካሪ ሆኖ እንድናገኘው ማድረግ ይኖርብናል። ይሄ ጾም ነው፣ ጾም የሰራ ነው ስራችን እስካሁን የነበርንበት መልካም ነገር ሁሉ የቅያማ ቀን እኛ ጋር እናገኘዋለን። ድጋሚ ይመጣል ወይም ለእኛ ይመሰክርልናል ወይም በእኛ ላይ መስክሮብን መምጣቱ አይቀርም። በእኛ ላይ እንዲመሰክርብን ሳይሆን ለኛ እንዲመሰክርልን ማድረግ ደግሞ የኛ የሁላችን ግዴታ ይሆናል። እስካሁን ያለውን የሰራነውን መልካም ነገር ሁሉ ማስቀጠል ይኖርብናል። እንዲቀጥል ደግሞ አላህን አዘወጀል መማጸን መለመን